ሰላም ጤና ይጥልን ውድና የተከበራችሁ የገኒ ኢትዮ የዩቱ ቻናል ቤተሰቦች፣ ሰላማችሁ በእያላችሁበት የምንጸጸግ ብዘት ሙለት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲም ነበር ቤተሰቦች፣ ላይክ ኮመንት ማድረግ እናትርሱ። ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል ባርኮት ወደ ቤት ተመልሶ ፍቅረኛው ቤዛ ደግሞ እዚህ ቤት መኖር አያስፈልገኝም አልችልም ለጊዜው ኤላ ጋር የሄድ ባርኮት ሳይም እስኪመጣ ብላ ነበር ሄደችው። ነገር ግን በመሀል ባርኮት መጥቶ ነበረ። ባርኮት ሲመጣም ሊያገኛት ወደ ኤላ ቤት ሲሄድም ኤላ ባርኪ እንዳይሰማ እሱም አልሰማ እያለች ለኤላ ሚስጥራዊ ነገር ስትሰማ ስትነግረው በበር ሰምቶ ተመልሶ እየሄደ ባለበት ቅጽበት ለሌ ደግሞ ምግብ ልስራ ብላ ወደ ቤት ነበር እያመራች የነበረው። ከመንገድ ሲያገኛትም ምንም እንዳልተፈጠረ በማስመሰል አይ በቃ ጦሮ ሂጂ ብሏት ወደ ቤት ሄዳ ነበር። ለሊ ስትደርስ ግን የሆነው ሌላ ነው። ቤዛ ኤላን በመጠጥ አስክራ ወደ መኝታ ቤት ይዛ ገብታ ልብሱን በማውለቅ ላይ እያለች ነበር ለሌ ደረሰችው። ለሌ ደግሞ ፊቷን ቦጫጭራ በጥፊ መታ ከቤት አስወጥቷት ነበር ያለቀው። የዛሬው ክፍል ደግሞ እነሆ። ለሊ ይህንን ልጅ እንዴት እንደዚህ ታደርጊያለሽ? ሰክሯል እኮ ብላ ቤዛን ከቤት ካስወጣች በኋላ ኤላን ምንድን ነው ብላ ስጠይቀው በስካር መንፈሱ አንቺ ነሻ ለሊ፣ አንቺ ነሻ ማለቱን ቀጥሎ ነበር። በመሆኑም በማግስቱ በቃ እናወራለን፣ ተረጋጋ ብላ ዝም ብላ ልብስ አለበሰችው። በማግስቱም ለማናገር ስትሞክር እኔ ይህንን ማመን አልችልም ብሎ ለሊን ለመግፋት ቢያስብም ለሊ ግን ኮስታራ ጠንካራናትና በዚህ ጉዳይ ድርድር አታውቅምና አይ ከመሰለ እንደመሰለ ነገር ግን የዝች ልጅ የሚሆን ነገር አይደለም ብላ አስጠንቅቀዋለች። ባርኮትም ቤዛ ፊቷ ተቦጫጭራ ስትመጣ ምን ሆነሽ ነው ብሎች ጠይቃት ለምለም ዝም ብላ ከመሬት ተነስታ እንደመታቻት አወራችለት። ነገር ግን ባርኮት እንዴ ለሊማ ጥሩ ሰው ናት እንዲት ልታረግ ትችላለች ብሎ ለመጠየቅ ወደ ኤላ ቤት አመራ። ሲደርስም ነገሩ ሌላ ነበር፣ ምክንያቱም አስክረው ሌላ ነገር ሊፈጠር እንደነበርና እና በዚህ ጉዳይ ደግሞ እሷም ደብድባ እንደመለሰቻት ነገረችው። ባርኮት ይህንን ማመን ቢያቅተውም፣ እንዴ ለምን አልችልም ማመን አልችልም እያለ ሲያቅማማ፣ አይ አለማመን ያንተ ድርሻ ነው፣ ነገር ግን እኔ በዚህ ጉዳይ ድርድር አላውቅም። እሱም ሰክሮ ስለነበር የሚያደርገውን እያወቀ አይደለም፣ ከፈለግ ባለቤቱን ጠይቀው ብላ ፊት ለፊት አዋረደችው። ራ እንደተጋባ መጀመሪያ መጠጥ ሲጠጣ እንደነበር እና በኋላም የሆነውን ሁሉ እንደማያስታውስ ኢላ ለባርኮት ነገረው። ባርኮትም ለማንኛውም ሁኔታዎችን እስከማጣራ አንቺ ምንም እንዳት ያደራ ብሎ ለምለምን ማስጠንቀቆ ሄደ። ባርኮት ስራ እየረፈደበት ስለነበረ ቶሎ ወደ ስራ ሄደ። ቤዛና ፍቅር ከቤት እየተጣሉ ይገኛሉ። አዲሱ የፍቅር ጓደኛም ቤቱን በማተራመስ ላይ ይገኛል። አደይን የፍቅር ጥያቄ በሚመስል መልኩ የኔ ቆንጆ እያለ ቀረብ ሲላት በጥፊ መታ። ከዚህ ወጣል ብላው ነበር። ስለዚህ ፍቅር ደግሞ እንዴት እንደዚህ ታረጋለ? ይቅርታ ጠይቃት ብላ ይቅርታ ሊጠይቅ ሰበብ አድርጎ ኪችን ገብቶ ይሄንን ጠጋ ብሎ ወደሷ አይ ይቅርታ እያለ በይቅርታ ሰበብ ዳግም ሊስማት ጠጋ በማለቱ ዴቭ ደረሰ። ዴቭም ጎትቶ ደብድቡ ከቤት እንዲወጣ አደረገው። ነገር ግን ፍቅር አይወጣም ብትልም አይ እኔ ከዚህ ቤት ወጣ አልሻለሁ ነገር ግን ይሄ ልጅ ቤት ከኖረ እኔም አልኖርም ብሎ ልጁ በባርኮት ፊት እንዲወጣ ሲነግረው ባርኮትም እኔም ሳልደግመልህ ውጣ ብለው ሁለቱም አባረሩት። በጨለማ ነበርና እንዴ በጨለማ እንዴት ታስወጡኛላችሁ እያለ ከመንገድ ሲደርስ ኪንጎና ደመቀ ከመንገድ ስልኩን ተቀብለውታል። ከነ አደይ ቤት እንደወጣም አላስታወሱም። አደይም ዴቭ ምግብ ና ብላ ብላ ለመጥራት ወደ መኝታ ቤት ስታመራ ዴቭም፣ አይ አልበላም ከቻች ውጭ ልድኝ ሲላት፣ እንዴ አደይ ኮነኝ ለምን ውጭ ትለኛለህ ብላ አስጠይቀውም አይ አደይ አንቺ የኔ ልብ መሰበርና የኔ ጭንቀት አልገባሽም ስለዚህ እባክሽን ብቻዬን ተይኝ አላት። አደይም እሺ እና እኔ እኮ ምንም እያለች አደይ የራሷን ውሳኔ መወሰን አቅቷት እያቅማማች ትገኛለች። ነገር ግን የአንቺ ቤተሰቦች ችግር የኔም ችግር አይደለም ማለት ነው። እኔ ወደኋላ ኋላ የምቆጭ ሰው ነኝ እኔ እኔ ያንቺን ሀሳብ ማሳካ አይደለውም እያለ ራሱን እንደወቀሳም እያወራ ይገኛል። አደይ ግን በፍጹም ይህንን መቀበል እንደማትችል ልቧ

ምን እንደዚህ ያደርገዋል ብላ አደይን ሌላም ዛሬ ከቤዛ ጋር ማያያዝ ፈልጋለች። ቤዛንም ሄዳ አዛኝ ይመስላል። አይ ነይ ለማንኛው ስራ አግዣት ኪችን አደይ ስራ በስቶባት አላለች። ምን ሰራተኛ ይመስልሃል ብላ ስትላት ቤዛ አይ አደይም የባርኮት ፍቅረኛ ነበረች። እናም አንቺ የበርኮት ፍቅረኛ ሙያቸው ተፈትሾ የእሷ በልጦ ከተገኘ እሷ ሚስት ልትሆን ስለምትችል፣ ለማንኛውም አንቺም ሰርተሽ ሙያሽን አስፈትነሽ የእሱ ሚስት መሆን ትችያለሽ ብላ ራሷ ዳኛ ራሷ አዛዥ ሆና ለማመሳሰል እነሱን ለማጣላት አስባለች። ነገር ግን ቤዛ እሷን ውጭ ልኝ ከዚህ እኔ ምናምን ብላ ገላ ማምጣት ካስወጥቻት በኋላ ኪችን ሄዳ አደይን እንዲህ አንቺ እና ባርኩት ያላችሁ ምንድን ነው? አለቻት አይ ከወንድምነት የዘለለ ምንም ነገር የለንም ስትላት አንቺ ለወንድምነትም አቶኝም አርፈሽ ቦታሽ ልክሽን አውቀሽ ቀሽ ተቀመጪ ብላ ነበር ያስፈራራቻት። ሁሉም አደይ ሁሉም የደረሰው እንደ ቆሎ የሚዘግናት ሁሉም የደረሰው የሚገላምጣት ሆናለች። ለምን ራሷን አታስከብርም? እንጃ ለማንኛውም አደይ በባለፈው ቆራጥ ውሳኔ ስትወስን ፍቅርን በጥፊ መታ፣ ሊዲያንም እንዲሁ ገላምጣ፣ አይ ከዚህ በኋላ ምንም እንድትናገረኝ አልፈልግም ብላ ራሷን አስከብራ ነበር። ካሁን ነገር ግን አሁን ተመልሶ የድሮ ጸባዩ መቅለስለሳ ተከስቶባታል። ለዚህ ለዚህ ደግሞ ለምለም በጣም ጎበዝ ናት። ምክንያቱም ቤድስበት ስራዋን ትሰራለች። ነገር ግን ማንንም እንዴት ለማመጥ ማንም ፊቷን አይቶ አክብሯት እንዲኖር ነው የምታደርገው። ነብል አደይ ግን በፍጹም መቅለስ ለሷ ቀጥሏል። ብቻ መቼ ኮስታራ ሆና መቼ ራሷን እንደምታስከብር ሁሉም እየተጠባበቁ ይገኛሉ። ባርኮትም ስለ አደይ ሌላ ስሜት እንዳለው ምንም እንዳልተቀየረ እያወራት ነው። አደይ ግን በጭራሽ አርፈ ተቀመጥ ብላ እያስጠነቀቀችው ትገኛለች። አደይ በዚህም በዛም አፍቃሪዎቿ ብዙ ናቸው። ነገር ግን እሷ አንዱ ላይ ቆርጣ ወስና መኖር አልፈረጠችም። በስመ ችግር ሰበብ ልቦ የዋለለባት ይገኛል። ለማንኛውም በቀጣይ ክፍል ምን ሊፈጠር ይችላል አብረን የምናየው ይሆናል። ሰብስክራይብ እያደረጋችሁ አብራችሁ ይቆዩ።